ከሰባት ወር ጀምሮ ደይ ኬር ለሚሄዱ ሕጻናት እንዲሁም ለልጆች ለትምህርት ቤትም ለቁርስም አማራጭ የምትሆን ቆንጆ የሙዝ ፓንኬክ አሰራር የመጣሁት። በመጀመሪያ ምፍጫችን ላይ አንድ ፍሬ እንቁላል እናደርጋለን። ከዛ አራት ፍሬ ቴምር፣ ቴምሩን ለአስር ደቂቃ ዘፍዝፌ ዋለው በውሃ። ከዛ ሙዝ፣ ግማሽ ኩባያ ወተት እንዲሁም ሶስት የሾርባ ማንኪያ ኦትስ ነው ያደረግኩት። የኦትሱ መጠን ያው እንደ ወተታችሁ መጠን መጨመርን መቀነስም ትችላላችሁ። ከዛ መፍጨት ነው። ከዛ ቤኪንግ ፓውደር እንደዚህ ትንሽ እያደረግኩበት ና ቀላቀልኩት። ቤኪንግ ፓውደሩን አንድ ላይ አትፍጩት፣ ጥቅሙን እንዳናጣው። ከፈጫችሁት በኋላ መጨመር ነው። ከዛ እንደዚህ በመጥበሻ ወይም በምጣዳችን ላይ መጋገር ነው ማለት ነው። እንዲ ቆንጆ ሆኖ ልደርሶልናል። በየጊዜው አዳዲስ ቪዲዮዎችን ስለምንለቅ አካውንቱን ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። ባይ ባይ።